ሰላም ሁሉ ይከናወንለታል። በዘመኑ ሁሉ አሸናፊ ይሆናል። ሰው እንደ እርሱ ፈቃድ ከተጓዘ መሰናክሎች ሁሉ ብዙ ናቸው። የእግዚአብሔር ልጆች በዓለም ላይ ቅዱሳን የምንላቸው ዓለምን አሸንፈው ለክብሮ ራሾች ንስቦ ቀዳሾች የሆኑት በእኛም ማማለግ ነው የተሰጠውን በምልጃቸው የምንጠቀምባቸው አባቶቻችን በሁያቸው እግዚአብሔርን አስቀድመው ዓለምን አሸንፈው ለክብር በቅተዋል። እኛም በዚህ ጨለማ ዓለም ላይ ያለነው በዚህ ወጣ ውረድ በበዛበት ዓለም ላይ ያለነው ሁላችንም ዓለምን ማሸነፍ የምችለው ዓለምን አሸንፈን የጽድቅ ፍሬ አፍርተን በቤቱ ኑረን በመንግስቱ የምንሸጋገረው በእግዚአብሔር ቸርነትና በሱ ፈቃድ በእኛ ትእዛዙን ህጉን በመጠበቅ ነው። ስለዚህ ዳዊት ፈቃድን ለማድረግ ወደድኩ። በዚህ ምሽት ሁላችን የተሰበሰብነው የእግዚአብሔር ፈቃድ ለማድረግ ነው። በስሙር ለመጸለይ በስሙር ለመዘመር ቃሉን ለመስማት ለመባረክ ፈቃደኛ ስለሆን የመጣ ነው ወደዚህ ፈቃደኛ ሆኖ የመጣ እንጂ ተገዶ የመጣ አይደለም። እዚህ ተገዶ የመጣ አለ? እዚህ በዚህ ሰዓት ተገዳችሁ የመጣችሁ ሰዎች አላችሁ? የመጣችሁ ፈቅዳችሁ፣ ወዳችሁ በአባቴ ቤት እጄ በስሙ ዘምሬ በስሙ ጸልዬ በስሙ ተምሬ ድምፁን ሰምቼ ተባርቼ ልምጥ አብላችሁ ወዳችሁ ነው የመጣችሁት። ስለዚህ ወደን ነው የምናመልከው እግዚአብሔር ነው። ዳዊት ነው የሚነግረን እግዚአብሔርን አንተን ፈቃድን አደረግ ዘንድ ወደድኩ። ወግከንመማይክነክሴ ህግን በልብ ውስጥ ነው። ሰው እግዚአብሔርን ለማገልገል እግዚአብሔርን ለመከተል ሲወድ ሕጉን ይጠብቃል። የወደደ ሰውን ህጉንው ፈቃደኛ ከሆነ ነው ውስጥ ነው ለመከተል እሱን ለማምለክ እንደ ፈቃዱ ፈቃደኛ ስለሆነ ሕጉን በልቦናው ውስጥ

የእግዚአብሔር ጌትነትና ምሕረት ትመሰክራለች። እግዚአብሔር አምላካችን ይችን ምድር የፈጠራት በላይብረር ፈሳሽነትን ይች ቤተክርስቲያን የሰራ እግዚአብሔር መጥቶ እስከሚያሳልፋት ድረስ በማንኛውም መንገድ ውስጥ ሆና እግዚአብሔርን ጌትነቱን ትመሰክራለች። በፈተናም ሆና በደስታም ሆና በሐዘንም ሆና በማንኛውም እንቅስቃሴ በሐዘናም በደስታም አምላኳን እያመለከች እሱን እያስቀድመች የእሱን ጌትነትና ምሕረት ትመሰክራለች። ስለዚህ እግዚአብሔር አምላካችን ሁላችንም እንደ ፍቃድ እንድል ብንጓዝ የህጉን በልባቸው ተጽፎ እንዲኖር ሁልጊዜ ቸርነትና ምረቱን ብንመሰክር እሱ ይፍቀድልን። የእግዚአብሔር ልቅሎች ቸርነትና ምረቱን ባአውደ ምረቶች አለ የሚመሰከሩ በህይወታችን እግዚአብሔር ብዙ ነገር አድርጎልናል። ለኛ ብዙ ሥራ ሰርቶልናል። ሁላችን የእግዚአብሔርን ቸርነት ምረት የትነት በማንኛውም የህይወታችን እንቅስቃሴ ለመሰክር ያስፈልጋል። ምረቱንና ፍቅሩን ለዚህ ቅዱሳን አባቶቻችን ብዙ ነገር ይናገራሉ እግዚአብሔርን ለማገልገል አባቶቻቸው ብዙ ነገር ትተን በፈቃደኝነት አለምን ትተን እሱን ተከትለዋል

እግዚአብሔር ይናዝዘኔ እቀበኔዚሆ ከመለምታይነጽስማ እግዚአብሔር ሐዋዝ ማለት ያማረ የተወደደ ማለት ነው። በዚህ ብዙ አይንንም ለአምሮ የሚያስደሱት ብዙ ነገሮች አሉ። እነሱ ከነሱ የልቅ እግዚአብሔርን መከተል ይሻለኛል። እግዚአብሔር ለጥቂት በዚህ ምድር ላይ ብዙ የኛ ላይ ብረት የሚማርኩ እይታችን የሚማርቁ አሉ። ብዙ ሰዎች በዓለም ተማርከው በሚመጨነት ዓለም ተማርከው በስጋ ፍላጎት ተማርከው ከቅዱስና የወጡ ከእግዚአብሔር የወጡ ብዙ ናቸው። ለስጋ ፍላጎት እራሳቸው አሳልፈው የሰጡ ብዙዎች ናቸው። ቅዱሳን አባቶቻችን ግን ባለን ላይ በስጋ ፍላጎት ከሚገኘው ጣዕም በስጋ ፍላጎት ከሚገኘው እርካታ በላይ እግዚአብሔርን መከተል ይሻለኛል። ለዚህ ነው ቅዱሳን አባቶቻችን ሁሉ ዘመናቸው ሁሉን ነገር ትተው እና አቡነ ጎርጎርዮስ፣ ተክለ ሃይማኖት፣ ለክርስቶስ ሰምራ ዛሬ የወር አጋማሽ የሚከበርላቸው ዓለምን ንቀው ክርስቶስን ተከትለው ታግሰው በዓለም ላይ ከሚገኘው ጣዕም ይልቅ ስም እግዚአብሔርን ጠርተው የሚያገኙት እርካታ ስሙን ጠርተው በስሙ ጸለ በስሙ ዘምረው ድምፁ ሰምተ የሚያገኙት እርካታ ማርኳቸው፣ እግዚአብሔር ተከተሉት። አባታችን መድኃኔ ዓለም ክርስቶስ ለተመዛሙት ሲመጣቸው ሞቱ ሊሆኑ ይላቸው ነበር ሚተከተሉ ይላቸው ነበር። እነ ጴጥሮስና ያዕቆብና ዮሐንስ አሳያቶ መልሶ ያገኛቸው ሞቱ ሲሉ ስብሮስ ሲነግራቸው ለጊዜው በግብነ ፍጻሜ በግብር ምሰሉ ነው። በግብሩ መምሰል ቅዱሳን አባቶቻችን ህይወታቸው እነሱ ሰጥተው ተከተሉት፣ በግብ መሰሉት ስለዚህ ቅዱስ እናንተ ጎናጽፈው አባቶቻችን እግዚአብሔርን አገለገሉ ሁሉ ነገር ተከተሉት። ነቢዩ እግዚአብሔር ዳዊትን በመዝሙር ሰባ ሁለት በቅኑ ሰባ ሶስት ቁጥር ሀያ ስምንት ላይ የተሰተኝ እግዚአብሔር ያይሰኝ ለእኔ ግን እግዚአብሔር መከተል ይሻለኛል አለ ዳዊት። በትክክል እግዚአብሔር አየ፣ ዓለምን አየ፣ ሁኔታዎችን አየ። እግዚአብሔር አስተማማኝ መሆኑን ጽኑ አምባ መሆኑን ክብር መሆኑን መገስ መሆኑን ከተረዳ በኋላ ለእኔ ግን እግዚአብሔር መከተል ይሻለኛል። ወትጉት የሚያዝ እግዚአብሔር መታመኛ በእግዚአብሔር ላይ ነው። እግዚአብሔር ልጆች መታመኛ እግዚአብሔር ላይ ነው። ለዳዊት ዳዊት ብዙ ነገር በሕይወቱ አይቶ ከመጠባቂነት እግዚአብሔር ከወንድሞቹ በላይ መጣታል። ስለዚህ ዳዊት እግዚአብሔር መከተል ይሻለኛል። አንደኛ እግዚአብሔር የሚከተሉት አስተማማኝ ሚከተሉት የማይከዳ ጊዜ የማይለውጠው ቢወዱት የማይጠና እግዚአብሔር ብቻ ነው። ሰው ብንከተለው ሰው ይሰበራል ባለስልጣን ብንከተላቸው ስልጣናቸው ይሻላል ወይ በሌት ይነገጣሉ ብንከተለው ብንከተለ እንዲሁ ነው ሀይለኛ ለ ሰው ሀይለኛ ብለን የምናስበው ብንከተለው ሰው ሰው ነው ይሰበራል ይወርቃል ግን ሁልጊዜ የማይወድቅ ሁልጊዜ የሚኖር ሁልጊዜ ብርቱ ሁልጊዜ ብጠጉት የማይሸሽ እግዚአብሔር ነው ዳዊት ይህን የመረጠው ዳዊት ይናል ስለዚህ እግዚአብሔር ልጆች እኛም እኛም ዳዊት ፈቅዶ ነው ይህ አምላኪ ፈቃድ ማድረግ ዘንድ ወጥቶን ካለ እግዚአብሔርን ተከተለ። ፈቃዱን ለማድረግ የእግዚአብሔር እኛም በዘመናችን የእግዚአብሔር ፈቃድ ለማድረግ ከእሰን ጋር ከሆነ ሁሉ ነገር ለኛ ነው። አባቱን እግዚአብሔር ለኛ ምን ይሰማ ነገር አለ። ሰላም ወስቶች፣ ጤና ወስቶች፣ ሁሉም ነገር በሱ ግን ያለ ከተከተለ ሁሉ ነገር እናገኛለን። የኛ የሚያስፈልገን ነገር በሱ ግን ያለ እግዚአብሔር የሚከተል እሱ ያገኛል። ብዙ ነገር ብዙ ነው። ለምን እግዚአብሔር አልተከተል ነው ነው ነው ስለዚህ ስራ ተከተልነው፣ እግዚአብሔር ለኛ የሚመቸውን ነገር ወደ ኋላ አላደረገብን። የሚከተሉት ልጆች ሁሉ ያገኛሉ። ስለዚህ ወደ እሱን እንደተከተለ ባቶቻችን አሁን ላከሱ ይርዳል። ነብዩ እግዚአብሔር ዳዊት አሁንም በመዝሙር 118 በቅንፍ 19 ቁጥር 127 ላይ ላይ ወርቅና ብር እንቁና ወርቅ የሰው ልጆች የሚያጌጡበት በበለጠ ሴቶች እናቶቻችን እህቶቻችን ወርቆ እንቁ የለም እንጂ በሀገራችን ቢገኝ በጆሮአችሁ፣ በአንገታችሁ፣ በጣታችሁ አንጠልጠላችሁ ስታጌጡ እርካታ ይሰማላደ ሞገስ ክብሬ ይሰማናል። ከዚያ በላይ አለ ዳዊት። በወርቅና በእንቁ አጊጠን ከምናገኘው ክብር በላይ ይህ እግዚአብሔርን መከተል ለእኔ ክብሬ ነው፣ ለእኔ ሞገሴ ነው። ትዛዙን መጠበቅ ለእኔ እሱ ከእንቁ በላይ ነው። እንቁ ወርቅ ወርቅ ግን እንቁ ነገስ ነው።

እግዚአብሔር የሚከተል ሰው ያኔ ደስታ የውስጥ ደስታ እርካታ ያገኛል እግዚአብሔር ልጆች ሰው ደስታ ለማግኘት ብዙ ነገር እኮ ያደርጋል ልብስ ለብሶ የሚደሰት ምግብ በልቶ መጠጥቶ የሚደሰት ብዙ ነው ግን ውስጣዊ ሰላም የለውም እግዚአብሔር መከተል ግን ከደስታ በላይ ደስታ የሚያጠፋ ደስታ የሚያለሞት ደስታ ዳዊት ቅዱስ ያሬድ ነው የሚለው ስለዚህ ደስታ ከምንም በላይ በዓለም ላይ ካሉ ስራዎች ሁሉ እግዚአብሔር መከተል

ያስደስተኛል የእግዚአብሔር ይመስገን። ከምንም በላይ ደስታ አለው። በበለጠ ህግናቸው ተሰብስበው ንጹህ አይምሮ ይዘን ስንመጣ አቤት ዝማሬውን ስንዘምረው አድርጎ የሚያስደስተን ቅዳሴውን ስናስቀድስ ማለት የተነሱ ቆሞ ዲያቆናቱን ሁሉ ሌሊት ሲቆሙ ጣዕመ ዝማሬ በአንደበታቸው እየተንቆለቆለ ምስጋናቸው እየታሰበ ድካም ሳይሰማቸው እንቅልፍ ሳይሰማቸው ሰባቱን ሲቆኑም አይነቱን ሲቆኑም ቅዳሴውን ሲያደርሱ ድካም የለም፣ እንቅልፍ የለም። እግዚአብሔር ማስገደል ያስደስታል። ቅዱስ ያሬድ ነው የሚነግረው። አባቶቻችን እግዚአብሔር መከተ ስለሚያስደስት ህይወታቸው ነው መስራት አድርገው ሰጥቶ ቅዱስ ያሬድ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ ይላል ሁሉ ልቡ እንደወደደ ያደርግ፣ በደስታ ይስጥ እንጂ በግድ አይሆንም። እግዚአብሔር በደስታ የሚሰጠውን ነው ይወዳልና። ሁሉም ልቡ እንደወደደ ያደርግ። የትምህርታችን ርዕስ አምላኬ ሆይ ፈቃድህን ለማድረግ ወደድኩ። ማንኛውም ሰው ልብ እንደወደደ ያድርግ። የሚዘምርን ወዶ ያዘምር። የሚያገለግልን ወዶ ያገልግል። የሚመጸሉት ወዶ ሳይሆን ሳይሆን የማትን መስዋዕት አድርገው ሰጥተው ለእግዚአብሔር መጥቶ ነው ሲራው ሲያዘጋጁ ለማገልገል ሲሄዱ ለማገልገል ተገደው አይደለም። ክርስቶስ

በልጅጁ መከራ ከመፈተናቸው ናቸው የተነሳ ደስታቸው በዛ። ለካ በክርስቶስ ስም መከራ መቀበል ደስታን ያመጣል፣ ክምን ያመጣል። ለዚህ ነው ግባራ ስናለብ እነ ቅዱስ ጴጥሮስ እና ዮሐንስ ሐዋርያት ወደ ሰውነት ገብተ ተገርፈው፣ ተደጅበው፣ ተወቅሰው ሁለተኛ በክርስቶስ ስም እንዳስታሰሩ ተመስረጡ፣ እንደተሸመነ ሰው፣ እንደተመገሰ ሰው ደስ እያላቸው ወጡ ነበር። በክርስቶስ ስም መከራ መቀበል በስሙ ተጠርቶ መኖር ደስታ ይሰጣል። መከራ ሲመጣብን እንደበጎ ነገር ነውጣለ በበለጠ በኃይማኖት እያለን ጽድቅ እየሰራን ቅድስና እየሰራን መልካም ስራ እየሰራን ፈተና ከመጣ ክብር የምናገኝበት ክብር ያሰጣል፣ ደስታ ያሰጣል፣ ሰላም ያሰጣል። ከፈተናቸው የተነሳ ክብር አገኙ። ስለዚህ ወገኖች ብዙ ጊዜ የኛ መከራ በሰጋዊታችን ኃጢአት እየሰራ መከራ ቢመጣ ደስታ ይሰጥ ከመከራ ለመከራ የሚጨምሩ ደስታ የሚሰጠው ክርስቶስን በንስና እያመለኩ በቅድስና እያመለኩ ሲወርቁ፣ በንስሐ ተመስቶ ሲረክሱ፣ በንስሐ ተቀድሶ የመጣው መከራ ነው። የውስጥ ደስታ የሚሰጠው ስራ የሚሰጠው